ሰላም፣ ሰላም እንዴት ናችሁ? ውድ የተወዳጅ ሚዲያ ተመልካቾቻችን በፌስቡክ ገጽ ያየሁት የስንታየው ቸኮል ለልጆቹ ያስተላለፈው መልእክት በጣም ልቤን የነካው አንድ መልእክት አለ። እሱን ባጋራችሁ ብዬ ይዤላችሁ ቀርብ ያለው? ሰብስክራይብ በማድረግ ተከታተሉኛል። የፖሊስ መለዮ ባያችሁ ቁጥር ስለኔ የምትሳደቁ ልጆቼ የመጨረሻውን ወሰንኩ ዘመናችሁስ ሁሉ ስቃይ ያሸከምኳችሁ የፖሊስ ምለየው ባያችሁ ቁጥር ስለ እኔ የምትሳቀቁ ልጆቼ አሁንስ ተስፋው ማን ነው እንደምትሉ አውቃለሁ ግድ የለም ተስፋዬ እግዚአብሔር ነው ከብዙም ወጥቻለሁ ነገም ከኔ ጋር ነው አታስቡ እያችሁበት ጥያችሁበት ሄደ። በጣም ባዝኑ ብታዝኑም ክፉ አባት ግን አይደለም ታውቃላችሁ። በአንድ የታሪክ ምዕራፍ የተፈጠረ አረመኔ ዘረፈጂ ኃይል ራሱን ልጁን አቅፎ እየኖረ የእናንተን አባት ግን በሚችለው ሁሉ ተበቀለው። በመጨረሻም እናንተን ጥዬ እንዲወጣ አደረገ። ይህ አልፋና ኦሜጋ ኦሜጋ አይደለም። በሕይወታችሁ ተስፋ እንዳትቆርጡ በፍጹም በችግር ውስጥም መልካም ነገር አለና በርቱ ልጆቼ። ለወዳጆቼ በሙሉ በጥሩም በመጥፎም ጊዜ ስለሰጣችሁን ተስፋ አመሰግናለሁ። በኢትዮጵያ ፖለቲካ የወጣትነት እድሜ ከ25 አመታት የልጅነት ትግል ጊዜ ጀምሮ ቀላል አመታትን አላለፍም። ትግላችን ይዞ ይዞት ከበጣው ከብዙ ጣውረድ በኋላ በውጤት ነጻነት ሳይሆን ሀገር ጥሎ መሰደድ ብ። ምቸኛ ሆኖ ምቸኛ አማራጭ ሆኖ ተሰድጃለሁ። በረጅም የግል ታሪክ ግለ ህይወቴ ወደፊት በጽሁፍ በቃል ለማስፈር እገደዳለሁ። የሰው ልጅ መቀበል የሚችለውን መራር ዋጋ በመቀበል ተመሬበታለሁ። እርግጥ ነው ቦታዬ መሰደድ ሳይሆን እመርጥ ነበር። ምርጫዬ ይህ እንዳልሆነ ቢገባኝም እያዘንኩ የወሰንኩት የታሪክ ኩነት ሆኗል። ይህ አዲስ ነገር ሌላ ምዕራፍ ነው። ባሳለፍነው በመራራ ትግላችን አስቸጋሪ ሁኔታ ሁሉ ከጎኔ ቆማችሁ ወገኖቼ፣ ወገኖቼ እህት ወንድሞቼ፣ በፈጣሪ ስም አመሰግናለሁ። የነገ ተስፋችን የነገ ታሪካችን አካል ሆናችሁ አካል ናችሁ፣ ክብር ይስጥልኝ። ዛሬም በፈተና ውስጥ በሆን በሆንም ከየትኛውም ጊዜ በላይ ለው ይህ የድካሜ ውጤት ፍሬ ማሳያ ነውና የትግራችን እዳ ነውና ከትላንቱ ሥርዓት በከፋ ሁኔታ ባለፉት ሰባት ዓመታት ያሳለፍ ነው። ከባድ ነው። ምናልባት በወደፊት ልጅ መማሪያ ቁጭት የሚፈጥር የጥራቻ ጥግ በቀን ከሚውጪ ይህን ያህል ነውረኛ ድርጊት የተፈጸመበት አላወቅም። አንድ ሰውን በዚህ ደረጃ ማሳደድ ምክንያቱ አይገባኝም። ለአብነት አንደኛ ይህ አገዛዝ ወደ ስልጣን ከመጣ ወዲህ በአምስት በአምስት ክልል ከተሞች ከ30 በላይ የእስር ቀጠናዎች ሪከርድ ሆኗል ሁለተኛ በትንሹ ሁለት ጊዜ የቀጠሮ የጊዜ ቀጠሮ መዝገብ ከፍቶብኛል ሶስተኛ አቃቢ ህግ በአራት መደበኛ ክስ ፍርድ ቤት ገትሮኛል። አራተኛ ኮሽ ባለ ቁጥር የሦስት አስቸኳይ ጊዜያዎች ቀጥተኛ የእስር ትእዛዝ ተፈጻሚ ተደርጓል። አምስተኛ ከ350 ሺህ ብር በላይ የዋስትና ገንዘብ ተከፍሏል። ስድስተኛ በተለምዶ የቅጣት ቦታ የሚባል ሦስት የጨለማ ክፍሎች ለወራት አቆይቶኛል። በአጠቃላይ በሰባት ዓመት የሥልጣን ዘመን ውስጥ አራት ዓመት ለነጋሪ በማይመች ዋጋ አስከፍሎናል። የሰኔ 16 እርግማን የመጨረሻ ውጤቱ ህወሃትን የሚናፍቅ የዜሮ ድምር ፖለቲካ ሙሉ ቤተሰብ በትኜ ከሀገር እንደወጣ ምክንያት ሆኗል። እንደምሽ እንደምሽ አይቀርም። ነገን ተስፋ አድርጋለሁ። ፈጣሪ የሚወደውን ይፈትናል። በወዳጆቼ በድጋሚ አመሰግናለሁ። ልጆቼን አደራ።